ሰላም ሰላም ውድ ስኬት አካዳሚ ቤተሰቦች፣ ስኬታ አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓረብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮአችን ደግሞ ይጀላች የመጣው ከዚህ ጋር የምታዩቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ አንብበን መተርጎም እንደምንችል ነው የምንመማረው። እንግዲህ ከአሁን በፊት ባለው ክላሳችን በሾርት ቫውል ጊዜ፣ በሎንግ ሳውን ጊዜ እንዴት እንደሚነበቡ፣ አናባቢዎች ከተነባቢ ጋር ሲመጡ እንዴት እንደሚነበቡ ተመምረን ነበረ። ሶ በዛ መሰረት ዛሬ ደግሞ ከዚህ ጋር የምታዩቸውን የእንግሊዘኛ አነጋገሮች እንዴት በቀላል መንገድ እንደምናነብና መተርጎም እንደምንችል እንማማራለን። እንጀምር። ኦኬ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ ኮሙኒኬሽን ወይም ደግሞ አነጋገር ምን ይላል ወደሚለው ስንሄድ፣ ከዚህ ጋር የምታዩት የመጀመሪያው የእንግሊዘኛ አልፋቤት ምንድን ነች? ተነባቢ ነች። ሁለተኛው ደግሞ አናባቢ ኦ እንለዋለን። ስለዚህ ዲ ኦ እንደምን ይነበባል ብለን ነበረ። ዲኦን ኦን እንደምናነባዋለን። ኦ ኦ የሚል ድምጽ ነው ያለው ብለናል። ስለዚህ ዲኦን ዶን እንላለን። ኤንን እንደ ኤን እንደሚነበብ አይተናል። ቲ እንደ ት ሰው በአንድ ላይ ምን ብለን እናነባዋለን። ዶ ን ት ዶንት ዶንት ብለን እናነባዋለን። ኦኬ ወደዚህኛው ስንሄድ አርዩው እንደ ራ ነው የሚነበብ። ለምን ከዚህ ጋር ተነባቢ ተነባቢ አናባቢ ተነባቢ ተነባቢ ሆኖ ነው የመጣው። ስለዚህ አርዩው ምን ብለን ነው የምናነበው? ራ የሚል ድምፅ አለው። ኦኬ ኤስ ኤችን እንደ እሺ ማንበብ በቀላሉ ሰው በአንድ ላይ ስናነበው ራ ሽ ራሽ ራሽ። ሙሉ ሲነበብ ዶንት ራሽ ዶንት ራሽ፣ አትፍጠን ማለት ነው። ወይም ደግሞ አትፍጠኝ ማለት ትችላላችሁ። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ዲኦን ዶ ብለን ነው ያነበብነን። ኤንን እንደ ን ነው ያነበብነን። ቲን እንደ ት። ኦኬ፣ ከዛ በኋላ ሊያገጣጥመ ስናነበው ዶ ን ት ዶንት ዶንት። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ተመልከቱ። ከዚህ ጋር ተነባቢ አናባቢ ተነባቢ ተነባቢ ሆኖ ሲመጣ አርዩን ራብለ ነው ነበረ። ኦኬ እንዲሁም ደግሞ በሁለት ተነባቢዎች መካከል ሲመጡ ይው እንደ ራ ነው የሚነበብ ማለት ነው። ይው ከዚህ ጋ፣ ተነባቢ አናባቢ ተነባቢ፣ ስለዚህ ይው በሁለት ተነባቢዎች መካከል የመጣ ስለዚህ፣ አርዩን ራ ብላችሁ ማንበብ ኤንን እንደን ስለዚህ አሪው እንደ ራ ከተነበበ፣ ኤን እንደ ን ከተነበበ በአንድ ላይ ራ ን ራን ብለን እናነበዋለን። ሙሉ ሲነበብ ዶንት ራን ዶንት ራን አትሮጥ ማለት ነው። ኦኬ ወደ ሶስተኛው ስንሄድ በተመሳሳይ ከዚህ ጋር ደግሞ መያዝ ያለብን ሁለት አናባቢ በተከታታይ መጧል፣ ኦኦ የሚል ማለት ነው። ስለዚህ ኤልኦ ምን ብለን ነው ሉ ብለን እናነባዋለን። ያ ማለት ኦ ኡ የሚል ድምፅ አለው። ሁለተኛው ኦ ይታለፋል። ኬን እንደ ክ ማንበብ። በአንድ ላይ ሉ ክ ሉክ ሉክ ብለን እናነባዋለን። ወደዚኛው ስንሄድ ኦ ለብቻዋ እንደ ኦ፣ ቪኢን እንደ ቨ፣ አርን እንደ ር ማንበብ። ስለዚህ በአንድ ላይ ኦ ቨ ር ኦቨር ብለን እናነባዋለን። ሙሉ ሲነበብ ሉክ ኦቨር ሉክ ኦቨር ምን ማለት ነው? አስታውስ ወይም ደግሞ አስታውሽ ማለት ነው። ኦኬ፣ ወደዚኛው ስንመጣ በተመሳሳይ ዲኦን ዶ ብለን እናነባለን፣ ወይም ደግሞ ዶ ሚል ድምፅ አለው። ኤንን እንደን ቲን እንደ ት ማንበብ። ስለዚህ በአንድ ላይ ዶ ን ት ዶንት ብለን እናነባዋለን። ኦኬ፣ ወደዚኛው ስንሄድ ኤፍ አይ ፋይ ተብሎ ይነበባል። ያ ማለት አይ አይ ሚል ድምፅ አላት፣ ፋይ እንላለን ጅነ ኤች ሳይለንት ናቸው ወይም ደግሞ አይነበቡም። ሶ ጂና ኤችን ታልፎና ቲን እንደት ማንበብ በአንድ ላይ ሲነበብ ፋይ እት ፋይት ፋይት፣ ሙሉ ሲነበብ ዶንት ፋይት ዶንት ፋይት አትጣላ ማለት ነው። ኦኬ ወደዚኛው ስንሄድ በተመሳሳይ ዲኦ እንዳየነው ዶ ብለና ያነበብነው ኤንን እንደን ቲን እንደት በአንድ ላይ ዶ ን ት ዶንት ብለን እናነባለን ነባለን ወደዚኛው ስንሄድስ፣ ደብሊው ኤን እንደ ዋ፣ ኤስኤችን እንደ ሽ በአንድ ላይ ዋ ሽ ዋሽ። ሙሉ ሲነበብ ዶንት ዋሽ ዶንት ዋሽ ምን ማለት ነው? አትጠብ ማለት ነው። ኦኬ፣ ወደዚኛው ስንሄድ ዲኦን ምን ብለን ያነበብነው እንደ ዶ፣ ኤንን እንደ ን፣ ቲን እንደ ትነው አድል ያነበብነ ጾ በአንድ ላይ ዶ ን ት ዶንት ብዬ አነባዋለሁ። ወደዚህኛው ስንሄድ፣ ኦኬ፣ ከዚህ ጋር በሙሉ የምታዩቸው ተነባቢ ናቸው። ስለዚህ እያንዳንዳችሁን አነባቸዋለሁ። ሲን እንደ ክ፣ አርን እንደ ር፣ ዋይን እንደ ይ፣ በአንድ ላይ ክ ራ ይ ክራይ ክራይ ብዬ አነባዋለሁ። ሙሉ ሲነበብ ዶንት ክራይ ዶንት ክራይ፣ አታልቅስ ማለት ነው። ኦኬ ወደዚኛው ስንሄድ በተመሳሳይ ዲኦን እንደ ዶ ኤንን እንደ ን ቲን እንደ ት ማንበብ። ሙሉ ሲነበብ ዶ ን ት ዶንት። ኦኬ ወደዚኛው ስንሄድስ፣ አሁን ከዚህ ጋ ቢውን ምን ብዬ ነው የማነበው? ባ ሚል ድምፅ አለው ባ ላለው ዋይን እንደ ይ በአንድ ላይ ባ ይ ባይ። ሙሉ ሲነበብ ዶንት ባይ። ዶንት ባይ ምን ማለት ነው? አትግዛ ማለት ነው በአማርኛው። ኦኬ ይህም በዚህ ካየን ወደዚኛው ስንሄድ ኦኬ በተደጋጋሚ አይተነዋል። ዲኦን እንደ ዶ ነው ያነበብነን ኤንን እንደ ን ቲን እንደ ት በአንድ ላይ ዶ ን ት ዶንት። ኦኬ ይህስ ምን ይላል? ኤስኤ እንደ ሴ ነው የሚነበብ፣ እንደ እሳ ሳይሆን እንደ ሴ። ለምን? ከሁለት በላይ አናባቢ ስላለው። ስለዚህ ኤስኤን ሴ እንላለን። ኤልኢን እንደ ል፣ በአንድ ላይ ሴ ል ሴል። ሙሉ እናንበው ዶንት ሴል ዶንት ሴል አትሽጥ ማለት ነው። ኦኬ ወደዚኛው ስንሄድ በተመሳሳይ ዲኦን እንደ ዶ ኤንን እንደ ን ቲን እንደ ት ከዛ በአንድ ላይ ዶ ን ት ዶንት። ኦኬ ወደዚኛው ስንሄድ ሲኦ ከዚህ ጋር እንደ ኮ ሳይሆን እንደ ካ ነው የምታነቡት። ለምን ተነባቢ አናባቢ ተነባቢ አናባቢ ሶ በዚህን ጊዜ ሲኦን እንደ ካ ኤምኢን እንደ ም በአንድ ላይ ካም ካም ብለን እናነባለን። ሙሉ ሲነበብ ዶንት ካም ዶንት ካም አትምጣ ማለት ነው። ኦኬ፣ ወደዚኛው ስንሄድ በተመሳሳይ ዲኦን እንደ ዶ ኤንን እንደ ን ቲን እንደ ት በአንድ ላይ ዶ ን ት ዶንት። ኦኬ፣ ወደዚኛው ስንሄድ ኤል አይ ኢ ላይ ተብሎ ይነበባል። ላይ ሙሉ ሲነበብ ዶንት ላይ ዶንት ላይ አትስረቅ ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ዲኦን ዶ እንላለን ኤንን እንደ ን፣ ቲን እንደ ት፣ ባንድ ላይ ዶ ን ት ዶንት። ኦኬ ይስ ምን ይላል? በቀላሉ አንድ አናባቢ ነው ያለው። ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት ማንበብ ነው። ከዛ ፋ ስ ት ፋስት በአንድ ላይ ዶንት ፋስት ምን ማለት ነው? አትፍጠን ማለት ነው። ኦኬ ይስምን ምን ይላል? በተመሳሳይ ዲኦን እንደ ዶ ኤንን እንደ ን ቲን እንደ ት ማንበብ ከዛ በቀላሉ ዶ ን ት ዶንት ብያነባዋለሁ። ኦኬ ወደዚኛው ስንሄድ ኢ ኤ ቲ በአንድ ላይ ምን ተብሎ ነው የሚነበበው? ኤ ሳይለንት ነች ወይም ደግሞ አትነበብም። ስለዚህ ኢን እና ቲን ነው ማነባቸው ማለት ነው። ስለዚህ ምን ብያነባዋለሁ? ኢን እንደ ኢ፣ ኤ ሳይለንት ነች፣ ቲን እንደ ት ባንድ ላይ ኢት ኢት። ኦኬ ዶንት ኢት ዶንት ኢት፣ አትብላ ማለት ነው። ኦኬ ወደዚኛው ስንሄድ ቢኤን እንደ ባ፣ ሲናኬ በአንድ ላይ ሲመጡ እንደ ክ፣ በአንድ ላይ ባክ ባክ። ኦኬ ከዛ ኦኤፍኤፍ በአንድ ላይ ኦፍ፣ ሙሉ ሲነበብ ባክ ኦፍ ባክ ኦፍ፣ አትጠቃኝ ማለት ነው። ኦኬ ወደዚኛው ስንሄድ እኛውስ ምን ይላል ኦኦ ሲመጣ በተከታታይ እንደ ኡ ይነበባል ብለናል። ስለዚህ ኤልኦን እንደ ሉ፣ ኦ ሳይለንት ነች፣ ኬን እንደ ክ በአንድ ላይ ሉክ ሉክ። ኦኬ ዩናፒን በአንድ ላይ አፕ ሙሉ ሲነበብ ሉክ አፕ ሉክ አፕ፣ አጣራ ወይም ደግሞ አጣሪ ማለት ይሆናል በአማርኛው። ኦኬ በእንደዚህን አይነት መንገድ ፕራክቲስ እናድርግ እንለማመድ። በእርግጠኝነት በአጭር ቀን ውስጥ ለውጥ ማምጣት እንችላለን። ቪዲዮ ከተመቻችሁ ሼር ላይክ ሳብስክራይብ እያደረጋችሁ እኔንም ማበረታቱኝ እናንተም ተጠቀሙላለሁ። የዛሬ ትምህርታችን የቪዲዮችን ይህንን ይመስላል። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ መልካም ጊዜ እየተመኘው ሰናኝ ጊዜ